ሰላም ሰላም የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃችን ከያዝናቸው ጉዳዮች መካከል ከሰሞኑ ማለትም ግንቦት 30 ቀን 2017 ዓ ም ጦርነት ይቁም አገዛዝ ያብቃ ሰላም ይምጣ በሚል የተካሄደው የበይነመረብ ውይይት ያገዛዙን ሰዎች በከፍተኛ ሁኔታ አስደንግጧል ተብሏል። ይህ ውይይት በማህበራዊ ሚዲያ ላይ ከፍተኛ ንቅናቄ ስለመፍጠሩም ነው የተነገረው። በዝርዝር የምንመለከተው ጉዳይ ይሆናል። የነጌታቸው ረዳ ፓርቲ የመጀመሪያ ስብሰባውን አካሂዷል። በመጀመሪያ ስብሰባውም ታዋቂ የትግራይ ፖለቲከኞች፣ ጄኔራሎች እና ሌሎችም ተሳትፈዋል። በስብሰባዎቹ ላይ ምን ምን ጉዳዮች ተነሱ የሚለውን እንነግራችኋለን። ህዝቡ የመንግስትን ፖሊሲ በጽኑ በመቃወም ለአመፅ ወጥቷል ተብሏል። ይህ የተሰማው ደግሞ ከሎስ አንጀለስ ነው። በሎስ አንጀለስ የተቀሰቀሰውን የህዝብ አመፅን በተመለከተም የምንላቸው ይኖሩናል። የአዲስ ኢንሳይደር ቤተሰቦች እናንተም እስከ መጨረሻው አብራችሁ እንድትሆኑ በአክብሮት እንጋብዛለን። ስለምትከታ እንደምትከታተሉንም ከልብ እናመሰግናለን። መልካም ቆይታ እንተመኘን። የሃይነቱ አንድነት ቀጣይነት ካለው ከሥልጣን ይልቅ ሕዝብን ያስቀደመ ፖለቲካዊ ብስለት ጅማሬ ተደርጎ ሊታይ ይችላል ይላሉ ጉዱ ካሳ ከሰሞኑ የነበረውን የበይነመረብ ውይይትን በተመለከተ ባስነበቡት ጽሑፍ። ግንቦት ሰላሳ በአለም በዓለም ዙሪያ ያሉ ኢትዮጵያውያን አንድ ብርቅዬ ነገር ለማየት ችለዋል። ብዙዎች ከቶም ሊሆን አይችልም ያሉት ሐሳብ ነው። አንድነት ይህ አንድነት የወለደው የጋራ ስቃይና የሰላም እጦት ነው። አብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ታላቅ የተቃውሞ የኢንተርኔት ትዕይንተ ህዝብ ግንቦት ሰላሳ አዘጋጅቶ ነበረ። ዝም ብሎ ብቻ የሚታይ ትዕይንተ ህዝብ ብቻ አልነበረም ይላሉ ጉዱ ካሳ በመሰረት ሚዲያ ላይ ባስነበቡት ጽሑፍ የኢትዮጵያን ፖለቲካ ለብዙ አስርት ዓመታት ሲያምስ የቆየን ክፍፍልና ጥርጣሬን የሰባበረ ነው ሲሉም ገልጸውታል። ጸሐፊው ጽሑፋቸውን ሲቀጥሉም እንዲህ ብለዋል። በሀገሪቷ የተለያዩ ስፍራዎች የሚካሄዱ ጦርነቶች በቀጠሉበት፣ ጋዜጠኞች ለእስር በተዳረጉበት፣ የሀገሪቷ የፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮች ተባብሰው በቀጠሉበት በዚህ ሰዓት የተካሄደው የኢንተርኔት ትዕይንተ ህዝብ አንድ መልእክትን የያዘ ነበረ። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የሚልም። ትዕይንተ ህዝቡን ታሪካዊ የሚያደርገው መልእክቱ ብቻ አይደለም። ከዚህ መልእክት ጀርባ ያሉ አንደበቶች ትዕይንተ ህዝቡን ታሪካዊ አድርገውታል። ትዕይንተ ህዝቡ የርዕዮተ ዓለም ልዩነት አላቸው የሚባሉ የተለያዩ የፖለቲካ ሀሳቢዎችና የብሔር ቡድኖችን የሚወክሉ ሰዎች መድረክ እንዲጋሩ አድርጓል። ይህ ከአብዮታዊነት አንሶ ሊታይ አይችልም። እነዚህ ግለሰቦች በተለመደ ሁኔታ ተመሳሳይ መድረክ ሊጋሩ ስለመቻላቸው በእርግጠኝነት መናገር አይቻልም። እንዲያውም አንዳንዶች በፖለቲካዊ ክህደት ወይንም በአመፅ ቀስቃሽነት እርስ በእርስ የተወነጃጀሉ ናቸው። ይሁንና አሁን አብረው ቆመዋል። ለምን ከተባለ ምክንያቱም ከርዕዮተ ዓለም ልዩነት ከፍ ያለ አደጋ ከፊታቸው ተደቅኗል፤ የሀገሪቱ ህልውናና የዜጎች ቀጣይ ህይወት። ይህ ለታይታ የተካሄደ አንድነት ሳይሆን አስፈላጊ የሆነ አንድነት ነው። ይህ አይነቱ አንድነት ቀጣይነት ካለው ከስልጣን ህዝብን ያስቀደመ ፖለቲካዊ ብስለት ጅማሬ ተደርጎ ሊታይ ይችላል። መንግስት ይህች ባቄላ ካደረች አትቆረጠምም በሚል ብሂል ዩትዩብን ለተወሰነ ሰዓት ሲዘጋ እንደነበር የኢንተርኔት ትዕይንተ ህዝቡ አዘጋጆች ሲናገሩ ነበረ። ጉዳዩ መንግስትን ምን ያህል እንዳስቆጣና ስጋት ጥቃት ላይ እንደጣለው አመላካች ነው። በስልጣን ላይ ያሉትን ሰዎች ስጋት ውስጥ የጣላቸው ትዕይንተ ህዝቡ ብቻ አይደለም፣ የተለያዩ የፖለቲካ መሪዎች የብሔር ሰንሰለታቸውን በጥሰው በአንድ ተሰባስበው ስለ ሰላም አስፈላጊነት መናገራቸው ነው። ምላሹ ሁላችንም ቀድሞም የምናውቀውን ሀቅ ያረጋገጠ ነው። እውነት የመንግስት ትልቁ ስጋት መሆኑን ሰዎች የህብረትና የአንድነት ድምፅ ሲያሰሙ መራዳቸውን። ትዕይንተ ህዝቡም ኢትዮጵያውያን ካአሁን በኋላ በጭራሽ በጋራ አይቆምም የሚለውን ሀሳብ ያፈራረሰ ነው። በጋራ ቆመዋል። በጋራ መቆም ይችላሉ። በጋራ መቆምም አለባቸው። ጸሐፊው ይቀጥላሉ። ከሁሉ በላይ ግልጽ የሆነው የሰላም ጥያቄ ከአንድ ወይንም ከሌላ ስፍራ የመነጨ ሳይሆን ከሁሉም ቦታ የመጣ ነው። ከሁሉም ቦታ የሰላም ጥያቄ ሲመጣ መሃሉ ሊሰማ ይገባል። አለዚያ መፈረካከሱ ነው። ጥያቄው መንግስት ጥያቄውን ሰምቶ የማስተካከያ እርምጃ ይወስዳል ወይ የሚለው ነው። በትዕይንተ ህዝቡ ላይ የተሳተፋችሁ የፖለቲካ መሪዎች ተደራጁ፣ ጻፉ፣ ህዝብን አስተምሩ፣ ተቃውሟችሁን ማሰማት ቀጥሉ። በዝምታ ያያችሁ ሰዎች ዝምታችሁ ከመስማማት ይቆጠራልና ድምፃችሁን አሰሙ። በስልጣን ላይ ያላችሁ ሰዎች ሰላምን የመምረጥ ጊዜያችሁን አታባክኖ ይላል። ይህ ጉዱ ካሳ በሚል ስም በመሰረት ሚዲያ ላይ ቅዳሜ ግንቦት ሰላሳ የነበረውንና ጦርነት ይቁም አገዛዝ ያብቃ ሰላም ይምጣ በሚል ርዕስ የተካሄደውን የበይነመረብ ውይይትን በተመለከተም የሰፈረው ጽሑፍ ስምረት ፓርቲ በመጀመሪያው ስብሰባው ረቂቅ ፕሮግራም፣ መተዳደሪያ ደንብ፣ ማኒፌስቶና ቀጣይ የውይይት አቅጣጫዎች ዙሪያ ስምምነት ላይ መድረሱን አስታወቀ። የተዘጋጁ ረቂቅ ዶክመንቶችም ከጉባኤ በፊት ሰፊ ውይይት ይካሄድባቸዋል ተብሏል። ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የመጀመሪያ ስብሰባውን ሰኔ 1 ቀን 2017 ዓ.ም በአዲስ አበባ ከተማ ማካሄዱን የፓርቲው የውጭ ግንኙነቶች አስተባባሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር አመራር ፕሮፌሰር ክንደያ ገብረ ህይወት አስታውቋል የቀድሞ የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳን ጨምሮ የፓርቲው መስራቾች የሆኑት በየነ መክሩ ነጋ አሰፋ ብርሃነ ገብረ ኢየሱስ ረዳይ አለፎም ሰብለ ካህሳይ አልማስ ገብረ ጻዲቅናም ተስፋ አለም ይህደጎ በስብሰባው ላይ መገኘታቸውን ፕሮፌሰር ክንደያ ገልጸዋል ከዚህ በተጨማሪም ከሁሉም ዞኖች አስተባባሪ ኮሚቴዎችና ተጋባዥ እንግዶችም ተገኝተዋል ብለዋል በዚህም የቀድሞው የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌትናንት ጀነራል ጻድቃን ገብረትንሳኤና አቶ አሰፋ አብርሃ በተጋባዥነት ተገኝተዋል የተባለው በስብሰባው የሀገሪቱ ነባራዊ ሁኔታ ግምገማ፣ የፓርቲው ረቂቅ ፕሮግራም፣ መተዳደሪያ ደንብ፣ ማኒፌስቶ ዙሪያና ቀጣይ አቅጣጫዎች ላይ ውይይት ተደርጎ ከስምምነት ላይ ስለመደረሱ ተጠቁሟል። አክሎም በትግራይ ክልል ሁሉም ዞኖች አደረጃጀት ተፈጥሯል ያሉ ሲሆን እስከ ምስረታ ጉባኤ ድረስ በሁሉም ዞኖችና ወረዳዎች የሚከናወኑ ዋና ዋና ተግባራት በስብሰባው መለየታቸውን ተናግረዋል። በቀጣይም በትግራይ የሰፋፊ ሰፋፊ መድረኮች ይኖራሉ ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለዴሞክራሲያዊ ስምረት ትግራይ ፓርቲ ወይም ለስምረት ጊዜያዊ የምዝገባ ፍቃድ ግንቦት 18 ቀን 2017 ዓ ም መስጠቱ ይታወሳል። በህዝቡ የተቀሰቀሰው አመፅ ከፍተኛ ስለመሆኑ እየተነገረ ነው። በካሊፎርኒያ ሎስ አንጀለስ ግዛት የተቀሰቀሰው ህዝባዊ ተቃውሞ ለሶስተኛ ቀን ተባብሶ ቀጥሏል። የዶናልድ ትራምፕ አስተዳደር የወሰነውን የኢሚግሬሽን ፖሊሲን በመቃወም ሰልፈኞች ወደ ሎስ አንጀለስ አደባባይ የወጡ ሲሆን ከጸጥታ ኃይሎችም ጋር ተፋጠዋል። ዶናልድ ትራምፕ የኢሚግሬሽን ፖሊሲን በመቃወም ሁከትና ብጥብጥ ያስነሱ ተቃዋሚዎች ሎስ አንጀለስ ህገወጥ የመሰብሰቢያ ቦታ አለመሆኗን በመግለጽ ሰልፈኞች ወደ ቤታቸው እንዲመለሱ አዘዋል። የሎስ አንጀለስ ፖሊስ እንዳስታወቀው ሰልፈኞቹ በከተማው የሚገኙ ህንጻዎችና ተሽከርካሪዎች ላይ ጉዳት እያደረሱ ነው። ሰልፈኞቹንም ህገወጥ ስብስቦች በማለት ገልጿል። የትራምፕ አስተዳደር ተቃውሞ ለማርገብ የአሜሪካ የባህር ኃይሎችን ሊልክ እንደሚችል እየተገለጸ ይገኛል። የሎስ አንጀለስ ገዥ የሆኑት ጋቪን ኒውሰም የትራምፕ አስተዳደር ያወጣውን የኢሚግሬሽን ፖሊሲ ተቃውሟል። ውድ የአዲስ ኢንሳይደር ቤተሰቦች ለሰዓቱ ያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካሙን ሁሉ ተመኘን።